አሰላሙ አለይኩም ወረሐመቱላህ ወበረካቱ ሀባይብ፣ እንዴት ናችሁ? እኔ አልሐምዱሊላህ ደህና እኔ አልሐምዱሊላህ ደህና ነኝ። ሀባይብ፣ ሰላም ሰላም ብያለሁ። ሁላችሁም ላይክሽር ለምታደርጉልኝ ሁሉ አመሰግናለሁ። ኢንሻላህ እስላሚክ ጅልባቦች መጥተዋል ገብተዋል። ንቃቦችንም የያዘዛችሁኝ ሀባይብ ገብቶላችኋል። አናግሩኝ። ያዘዛችሁኝ አናግሩኝ። የምትፈልጉም ይሄው መጥቷል በቃሌ አመጣለሁ ኢንሻአላህ ብዬሽ ነበር አምጥቻለሁ ወይ ማለት ነውና የዱባይ ናቸው የምትፈልጉ አናግሩኝ ውዶቼ ላይክ ሼር ማረጋ ላይክ ሼር ማረጋችሁ ነትርሱ ውዶቼ ላይክ ሼር አድርጉልኝ አበረታቱኝ ፎሎ አድርጉኝ ፎሎ ለምታደርጉኝም አመሰግናለሁ ለምታበረታቱኝም በጣም ነው የማመሰግነው ዩቲዩብንም ሰብስክራይብ አድርጉኝ ባኑኤል ያለላችሁ ሰብስክራይብ አድርጉት። ምናል ምን ችግር አለ ብታበረታት ማለት ነው ሰምታችኋልና ሀበረታቱኝ፣ ፎሎ አድርጉኝ፣ ላይክ አድርጉልኝ። እሺ አይከፈልበትም እና በጣም የሚያምር ነው ሀቂቃ ማለት ስለነገራችኋልችል ጉማሹ ደግሞ ጉማሽ እንዳይመስላችሁ በጣም የሚያምር አንደኛው ጉማሽ ነው። በጣም የሚያምር ነው፣ ሀቂቃ ማለት ነው። ስፋቱ ምኑን ልነግራችሁ አልችልም። መሻላ ተባረከላ። ያ በናት ምግዙ ሰምታችኋል። እና የምትፈልጉትን የምትፈልጉትን አባያ እንደዚህ አይነት እንፈልጋለን፣ ጅልባብ በሉኝ፣ ምንም ችግር የለም። ለእናንተ ማል ሆኖ ነገር የለም፣ የሚሰራ ከሆነ ይሰራላችኋል። ያለዛ ካለበት አስመጣላችኋለሁ አለው ማለት ነው። ሀባይብ እና ይህን ይመስላል። ያሉኝ ከረን ጥቁር ኩሕሊ የምታዩት ላህም የሚመስለው እንደገና በነጭ ነው ያለው ማለት ነው። ሀባይብ እጅ ያለው አለ። እንደዚሁም ከፈለጋችሁ አለ እና አናግሩኝ፣ እሎ ብላችሁ አናግሩኝ። ሰምታችኋል። ቁጥሬ ልንገራችሁ እሺ። ዜሮ ሀምሳ አምስት ሀያ ሰባት ሰማንያ አምስት ሰላሳ ዘጠኝ ሁለት በአኖሌም፣ ቴሌግራም ሊንክ ካለላችሁ በዛ ማናገር ትችላላችሁ ማለት ነው አባይብ አናግሮኝ። ይሄ ኩሕሊው ነው፣ ግን ወደ ጠቁር ወሰድ ያለው ነው ኩሕሊው ደማቁ ሳይሆን ኩሕሊው ያ ጠቆር ያለ ኩሕሊ ነው እና ሐቂቀ በጣም ነው የሚያምረው። በጣም ያምራል። መሻላ እና ኑ ጊዙ አበረታቱ። ይቀውና አያችሁት፣ እንዴት አባቱ እንደሚያምር መሻአላህ፣ ተባረከላ። ዱበይ ነሽ? እኛ ያለነ ሰውዲ ነው። ሰውዲ ላኪልን ምናምን ልስትሉ የነበራችሁ ይሄው መቶላችኋል። ኑ፣ ጊዙ ሰምታችኋል። ኑና ጊዙ። ይሄው ወላሂ በጣም ነው የሚያምረው። ማሻአላህ፣ ተባረከላ። እንደገና ደግሞ የሶማሌ ሽቲኒው አንደኛውን፣ አለኛውን፣ አዲስ የመጣው በጣም የሚያማምሩ ከረኖች አሉኝ። እሱንም መይዛት ትችላላችሁ። ሁሉ ነገር አለኝ፣ የሌለ ነገር የለም። ከመሀኒፋ ቤት ሰምታችኋልሽ እና ግዙ ማለት ነው። አበረታቱኝ ግዶቼ